በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ፓስተር ቻሌ ሸቱ እባላለሁ። የኢትዮጵያ ወንጌላዊት ቤተክርስቲያን በካልግሪ ዋና መጋቢ ነኝ። አሁን በዚህ ቦታ እየተገኘሁት ወንድማችን ዘገየ ኪዳኔ የጻፈው መጽሐፍ አለ፣ ተቀባይነት ያለው አምልኮ አክሰፕተብል ወርሽፕ የሚል ይህን መጽሐፍ በተመለከተ ለማስተዋወቅና እንደዚሁም ደግሞ ጸሐፊውን ወንድማችን ዘገየን ለማስተዋወቅ ነው። ይሄ መጽሐፍ አላማው ምን እንደሆነና ምን ምን ነገሮች በውስጡ እንደያዘ አጠር ያለ ማብራሪያ ይሰጠናል። ወንድማችን ዘገየ እግዚአብሔር ይባርከው። ወንድማችን ዘገየ ጓደና መጣ። ታንኪ ዩ አመሰግናለሁ። ፓስተር እንደተናገረው ያው ስሜ ዘገየ ኪዳኔ ይባላል። ነዋሪነቴ በካልጋሪ ከተማ በኢትዮጵያ መንገዳዊት ቤተክርስቲያን ውስጥ ነው ያለሁት። መጽሐፉ ርዕስ የጻፍኩት መጽሐፍ ርዕስ ተቀባይነት ያለው አምልኮ የሚል ነው። ለዚህ መጽሐፍ መጽሐፍ መነሳት ምክንያት የሆነኝ እግዚአብሔር በቃሉ እንዳስቀመጠው ወይም ደግሞ ስለ አምልኮ ግድ የሌለው አምላክ አይደለም። ለምን፣ እንዴትና መቼ እንደምናመልከው በግልጽ በመጽሐፍ ቅዱስ ውስጥ የተቀመጠ እውነት አለን። መጽሐፉ አንዳንድ ሀሳቦችን ልክ ነው አሁን እንዳልከው እግዚአብሔር እንደዛ የሚፈልግ ነው። መጽሐፉ የያዘው ዋና ዋና ሀሳብ ምን እንደሆነ በአጭሩ ብታስረዳ? የመጽሐፉ ዋና መሰረታዊ ሀሳብ አምልኮ ጋር የተያያዘ ነው። እግዚአብሔርን እንዴት እንደምናመልከው ለምን እንደምናመልከው መቼ እንደምናመልከው ለምን እንደምናመልከው በግልጽ ለማሳየት ለማሳወቅ የተሞከረ መጽሐፍ ነው እና መልካም መጽሐፍ ሆኖ አግኝቼዋለሁ። የሚጠቅም መጽሐፍ ነው። አዎ፣ መጽሐፉን እኔም በእርግጥ እግዚአብሔር ረድቶኝ ለማንበብ ለማረም እና ሀሳብ ለመስጠት ሞክሬበታለሁ። ይሄ መጽሐፍ የግል የአምልኮ ህይወትን የቡድን ወይም የጋራ የአምልኮ ህይወትን እንደ ቤተክርስቲያን ለማሳደግ የሚጠቅምና የአምልኮ ህይወታችንን በተሻለና መጽሐፍ ቅዱሳዊ በሆነ መንገድ ለማረም በሚጠቅም መንገድ የተዘጋጀ ሆኖ አግኝቼዋለሁ። እንደዚሁም ደግሞ የቤተክርስቲያን መሪዎች፣ አገልጋዮች እንደዚሁም በአምልኮ አገልግሎት ዙሪያ የሚያገለግሉ ወገኖች በጋራ በስልጠና መልክ ቢወስዱት የቤተ ክርስቲያን አገልጋዮች አምልኮን በተመለከተ ስልጠና ሊሰጡ የሚችሉበት ብቁ ማንዋል ይሆናል ብዬ ተስፋ አደርጋለሁኝ። ለማንኛውም ግን መጽሐፉን በእጃችሁ ላይ በደረሰ ጊዜ ጊዜ ወስዳችሁ በጥሞና ብታነቡት የአምልኮ ህይወታችሁን ይገነባል፣ ያነጻል፣ ያሳድጋል ብዬ ተስፋ አደርጋለሁ። መጽሐፉን ለመጻፍ ያነሳሳኝ ዋናው ምክንያት አንድ በዚህ ጉዳይ ላይ የጻፈ ታላቅ የእግዚአብሔር ሰው ነበረ። በራሱ ትውልድ፣ ባለፈው ትውልድ ውስጥ ጥያቄ ተጠይቆ ነበረ። የቤተ ክርስቲያንን አምልኮ ብንመለከት አንድ የሰጠው መልስ ነበረ። በዘመናችን ቤተ ክርስቲያን ውስጥ አንድ የጠፋ እንቁ አለ ይላል። ይሄ የጠፋ እንቁ ምንድን ነው? በእግዚአብሔር ዘንድ ተቀባይነት የአምልኮ ያለው ነው። እግዚአብሔርን ደስ የሚያሰኝ አምልኮ በቤተ ክርስቲያን ጠፍቷል የሚል መልስ በሰጠበት ጊዜ ይሄ መልስ አእምሮዬንና ልቤን ያዘኝ። ስለ ራሴ ነበር የሚጠይቀው። በእውነት እግዚአብሔርን አምላክ በቤተ ክርስቲያን ውስጥ በእውነትና በመንፈስ ነው የማመልከው? እግዚአብሔር የሚፈልገውን አይነት መስዋዕት ነው የማቀርበው ወይስ የተሳሳተ? የሚል ነገር መጥቶብኝ፣ ነገሩን አንብቤ ሲጨርስ ይህንን መጽሐፍ ለመጽሐፍ አሰብኩኝ። ምክንያቱም በእኔ ዘመን ባለችው በእኔ ትውልድ ባለችው ቤተ ክርስቲያን ውስጥ ልክ ሰውየው እንዳለው የጠፋ እንቁ አለ ብዬ ነው የማም ነው። ይሄም እንቁ ተቀባይነት ያለው አምልኮ በዘመናችን በትውልዳችን ቤተ ክርስቲያን ውስጥ ይካሄዳል አይካሄድም የሚል ነው ያለው እና እንቁ ማለት ስትሬንግዝ ነው ዊዝደምን እውነትን ነው ከውስጥ የሚመነጭ ኃይል ማለት ነው። በዚህ ከውስጥ በመነጭ ኃይል በእውነት በጥበብና በእውቀት እግዚአብሔርን እናመልከዋሉ ነው የሚለው ጥያቄ ነው የነበረኝ እና ከዚህ በመነሳት ነው እንትን የነበረው። ሌላው መጽሐፉ በተነበበ ቁጥር አንዱን ምዕራፍ ጨርሰን ወደ ሌላ ገጽ በምንገባበት ጊዜ ስፕሪቹዋል ኢንቬንተሪ የሚባል ማለትም አንድ ሰው ወይም አንባቢው ራሱን እየመረመረ ራሱን እየጠየቀ የሚሄድበትን እድል ይሰጠዋል። በእውነት እግዚአብሔርን የማመልከው በትክክል ነው ወይስ በትክክል አይደለም? ልክ እኔ እንደጠየቅኩት አይነት ጥያቄ ይጠይቃል። ምክንያቱም አምልኮ ሁለት አይነት ነው፣ በዘመናችን ውስጥ ያለው ጥንትም የነበረው፤ አንዱ ሕያውና ቅዱስ የሆነ መስዋዕት ሲሆን፣ ሌላው ደግሞ ሙት የሆነ መስዋዕት አለ፣ እግዚአብሔር የማይቀበለው ደስ የማይሰኝበት አምልኮዋለን እና አንድ ጥያቄ ራሴን ጠየኩት። የትኛው ውስጥ ነው እኔ ያለሁት? ሕያውና ቅዱስ የሆነ መስዋዕት አቅራቢ ነኝ ወይስ ሙት አምላኪ ነኝ የሚል ነው። ስለዚህ ማንኛውም ሰው ይህንን መጽሐፍ ባነበበ ጊዜ፣ ከአንድ ምዕራፍ ወደ ሌላ ምዕራፍ በገባ ጊዜ ራሱን እየጠየቀ ራሱን እያስጨነቀ ነው የሚሄደው። ከየትኛው ወገን ነው ለሚለው ጥያቄ መልስ ይሰጠዋል፣ በግልጽ ይሰጠዋል። ወይ ራሱን ያውና ቅዱስ አምልኮ ከሚያመልኩት ወገኖች ራሱን ያገኘዋል ወይም ደግሞ ሙት የሆነ አምልኮ የሚያቀርቡ ናቸው። ያውና ቅዱሳን የሆኑት በጽድቅ ፍሬ ያፈሩ እግዚአብሔርን የሚፈሩ ሰዎች ናቸው። ነገር ግን ሙታን አምላኪዎች አምልኮ የሚያመልኩ የሚመስሉ ግን የማያመልኩ አምልኮ ኃይል አላቸው፣ ግን ኃይሉን ክደውታል የሚል አለ። እና እንደነዚህ አይነት በዘመናችን ቤተክርስቲያን ውስጥ እንደዚህ አይነት ነገር የበዛ ስላለ ምናልባት ይህንን መጽሐፍ እያንዳንዱ ሰው ቢያነበው በግለሰብ የቤተክርስቲያን የህብረት አምልኳችን ሁሉ የተባረከ ይሆናል። ከአምልኮ ከትክክለኛና ከእውነተኛ አምልኮ የሚገኘውን በረከት ደግሞ ለመቀበልና ለመባረክ እንችላለን። ምክንያቱም ትክክለኛና እውነተኛ አምልኮ በረከት አለው። የገንዘብ በረከት ባይሆን ሌሎች መንፈሳዊ ፍሬዎች፣ መንፈሳዊ እድገቶች፣ ጥያቄዎቻችን፣ ጸሎቶቻችን መልስ የሚያገኙበት መንገድ ይሆናል ብዬ ተስፋ አድርጌ ነው የተነሳሳው። ስለዚህ ስፒሪችዋል ኢንስፔክሽኑ ይረዳናል እን እኔ ማን ነኝ ምንድን ነኝ የሚል ጥያቄ እንድናነሳ ያደርገናል የሚል ተስፋ አለኝ።